ይህ ልጅ በመኪና ውስጥ እየተጫወተ ነበር። በዚህ ጊዜ አንድ ጎዳና ተዳዳሪ ወይም ቤት የሌለው ልጅ የመኪናውን መስኮት አንቋቋ። ልጁ ቀና ብሎ ሲመለከት የመኪናቸውን ቁልፍ ይዞ አየው። እናቱ ከመውጣቷ በፊት ቁልፉን እንዳለች መሆኑን ተረዳ። ቤት የሌለው ልጅም ፈገግ ብሎ ቁልፉን በመስኮት በኩል ሰጠው። ልጁም ከሄደ በኋላ ቦርሳውን ከፍቶ የተረፈውን ሩዝ አወጣ። ከዚያም እያስመለሰ በርዙ ላይ ተፋ። በመጠቅለያም ጠቅልሎ በመስኮት በኩል ወረወረው። ይሄኔ ቤት የሌለው ልጅ ፈገግ ብሎ በፍጥነት አንስቶት ሄደ። ልጁም ቤት በሌለው ልጅ ሞኝነት ተሳለቀ። ልክ በዚያን ጊዜ እናቱ ተመለሰች። ቁልፌን ማግኘት አልቻልኩም ብላ በጭንቀት ተናገረች። ልጁን በፍጥነት ቁልፉን ሰጣት። ከዚያም እየሳቀ ያደረገውን ሁሉ ነገራት። በሰማች ጊዜም ምን አልክ? አላችሁ ያለማኝ ልጅ በጣም ደደብ ነው። ሩዝ ውስጥ እንዳስመለስኩበት እንኳን አያውቅም። ይሄን የሆነ ወዳ የበላው ይሆናል አለ። በዚህ ጊዜ የእናቱ ፊት ተለወጠ። ከዚያም ከመኪናው ወጣ። የምሳ እቃውን በእጁ ሰጠችው። መልሳም በውስጡ ምግብ አለ። ፍጠንና ያንን ልጅ አግኝተህ ስጠው። ያለበለዚያ ብቻ ነው ወደ ቤት ትሄዳለ አለችው። የእናቱን ፊት አይቶ በመደንገጥ በፍጥነት ቤት አልባውን ልጅ መፈለግ ጀመረ። ብዙም ሳይቆይ ቤት አልባውን ልጅ ብቻውን ተቀምጦ መደክለያውን ስፈታ አገኘው። ወዲያውም ራይ ሆኖም ያንን አትብላ ብሎ ጮኸ። መልሶም ይኸው ይሄንም ብላ ብሎ የሚሳካውን ሰጠው። ልጁ ሲመለስ እናቱ አንድሪው፣ እንደነዚህ ያኑ ሰዎች እንደኛ ሰዎች ናቸው። በፍጹም መጥፎ አታድርጋቸው። የምናደርገውን ሁሉ ፈጣሪ እየተመለከተ ነው። ፈጣሪ ሰዎችን ሁሉ እኩል ነው የሚያየው በማለት ለቀጣይ ህይወቱን እንዳይደግሞ መከረችው። ሁሉም ሰው እኩል ነው። በዚህ ካመናችሁ ላይክ፣ ሼር አድርጉ።